የመድረኩ አቀራረብ በጣም ሳቢ ነው። በጣም ከዳኞቹም እንትን ሁኔታና አለባበሳቸው ምናቸው በሙሉ አስተዋቂው ጀምሮ የነበረው እንትን እጅግ በጣም ሳቢ ነው። ፕላስ እንደገና ልጆቹ ራሳቸው ሬዲ አድርገው ነው የመጡት። ለማሸለፍ የነበራቸው ጉጉት እያንዳንዱ፣ ሁሉም አሸናፊ ነው የሚል አይነት ስሜት ነበረን ሁላችንም። ያው ከጣጣት ይበላለጣል። ሁሉም እንደዛ መበላለጥ ስለነበረበት ነው አንደኛው የወጣውንም ሁለተኛ የወጣነው ሶስተኛም ተብሎ የተቀመጡት ወጣቶች ውጤታቸው ለኔ በጣም ደስ ይላል። ልጆች የነበራቸው ፐርፎርማንስ እጅግ በጣም ሀይ ነበር። ውድድሩ በጣም አሪፍ ነው። እኔ ሁልጊዜም ነው የምከታተለው። በየሳምንት ትልልቅ ድምጻ እየወጣበት ነው ያለው። በጣም ጥሩ ድባብ ነበረ፣ በጣም ያማረ ነበር። ካለፈኝ እንኳን ዩቲዩብ ላይ ነው እንደገና ማየው ማለት ነው። ስለዚህ ድምጽም እየሆንን ለምናቃቸው ብቻ ሳይሆን ጥሩ ፐርፎርማንስ ስለሚያሳዩ ሁሉ ድምጽ እየሆንን። ያየነው ነው። በጣም ቆንጆ ድባብ ነበረው። በጣም ያምር ነበረ። በጣም አሪፍ ነበረ። በጣም የሚገርም ነበረ። ኮንሰርት ነበር የሚመስለው። በጣም ደስ የሚል ነበረ። ትንሽ ጀንቅ ነበር። ያው አራቱም ቤስት ናቸው። ከማን ከማን ማበላለጥ ማለት ማሳነስም አትችልም፣ እና ያው ይከብድ ነበር ማለት ተሰብስበን ነበር ያየነው ፋይናሉን። ያው ደግሞ የሚደግፉ ሰዎች አሉ፣ እንትና ንትና ንትና ንትና ይላሉ። ብቻ ድባቡ አሪፍ ነበር። የዘን ጊዜ በጣም የሚገርም አቀራረብ ነበረ። በጣም ደስ የሚል እንደዚህ በጣም የሰፋ ሙዚቃን ለማሳደግ በጣም የተከሄደበት መንገድ በጣም ደስ የሚል በጣም የሚገርም ነበረ። እኔ በእለቱ እዛው ነበርኩኝ ውድድሩ ውስጥ። በጣም ጴጥሮስ በጣም የሚገርም አቀራረብ፣ የሚገርም ብቃቱን አሳይቶ አስመስክሮ ያሸነፈ ልጅ ነው ብዬ ነው የማስበው። ውድድሩ በጣም እንደምናየው በጣም ፈታኝ ውድድር ነበር። የማይገመት ውድድር፣ ያልተጠበቀ ውድድር ነበር። እንደዚህ ይፈጠራል ብለን አላሰብንም። ያው በእለቱ ደግሞ አራቱም ተወዳዳሪዎች በጣም አስደናቂና ልዩ ችሎታ ነበር ሲያሳዩ ነበር። ካለው ድባብ አንጻር በጣም በጣም ቆንጆ ነበር። ልለያቸው አልችልም። አራቱም በጣም ጀግኖች ናቸው። በምን እንዴት አድርጌ ልለያቸው? ብቻ እኔ እስካሁን ካየሁት በላይ ነው የሆነብኝ ውድድር እንደዚህ ከብዶ ከብዶን ለራሳችንም ከብዶን ያየንበት ነው። በዛ ሰዓት ዳኛ ብሆን ለአራቱም ነበር አንደኝነት መሰጥ። ጴጥሮስ የእለቱ ብቻ ሳይሆን ሁልጊዜም በጣም ጎበዝ አቅራቢ ነው። በጣም ጎበዝ ድምጻዊ ነው። በጣም ጎበዝ አቀንቃኝ ነው። የጴጥሮስ መጨረሻ ላይ የፋይናል ላይ ያቀረባት ውድድር ሁሉም አንድ አይነት ዘፈን ተመርጦላቸው እንዲያቀርቡ የተደረገው ላይ ወደ ኋላ እንድትመለስ የሚያደርግ በጣም ሳቢ የነበረ ሂደት ነበረው። ስለ ጴጥሮስ ለመግለጽ በጣም ከባድ ነው። በጣም ጎበዝ ልጅ ነው። እንከን የለሽ አቀራረብ እንደተወዳዳሪ ሳይሆን አንጋፋ ድምጻዊ ነው የሚያቀርበው ነገር ሁሉ የሳበኝ፣ ሙዚቃ እውነት ለመናገር ጉብልዬ ሙዚቃ ኳየሩም እሱ የሰራበት መንገድ የነበረው ድባብም በቃ ጉብልዬ የሚለው ሙዚቃ በጣም የሚገርም ድባብ ነበረ። ጉብልዬን በጣም ውጅልታለሁ። በጣም አሪፍ አድርጎ ነው የተጫወተው። እኔ እንደምፈልገው መንገድ አይነት ነው። ያው እንደተረዳሁት፣ እኔም እንደስማሁት በጣም ደስ በሚል ሁኔታ በመንፈስም በሁሉም ነገር ደስተኛ ሆኜ የሰማሁት ሙዚቃ። ዮቤል በጣም አሪፍ ነበረ። የዛለታውን ያስደመመው በተለይ የመጨረሻው የማሪቱን በሚዘፍን ጊዜ እጅግ በጣም አስደማሚ ድምጽ ያለው ገና ልጅ ወጣት ወጣት ነው። ጥሩ ነው። እጅግ በጣም ጥሩ ነገር እንደሚገጥመው ወደፊትም እመኝለታለሁ። የዮቤል አቀራረብ በጣም የሚገርም ነው። ጎበዝ ልጅ ነው። ከዚህ በኋላ በኋላም ብዙ የሚያድግ ነገሮች ያሉት ልጅ ነው። በጣም ጎበዝ ልጅ ነው። የኤፍሬም እና የጴጥሮስ ደጋፊ ነበርኩ በሰዓቱ። ግን የዮቤል አቀራረብ ደስ ብሎኝ ነበር በሰዓቱ። እኔ ልገልጸው አልቻልኩም። ዮቤል ከአንቺ ሆዬ ወደ አምባሰል መሄድ ማለት በጣም የሚገርም ከባድ ስራ ነው። እንዳየነው እንደሆነ ዳኞችም ገና ከአንቺ ሆዬ ወደ አምባሰል እንደሄደ ነው ቁሞ ያጨበጨቡለት እና እኔ የዮቤል ነገር እስካሁን በጣም ኤክሰለንት ልገልጸው አልችልም። በጣም ጥሩ ለትውልድም አሪፍ የሚሆን ነገር ነው። ጥሎ ሄደው በጣም ሰው እንደዚህ አይነት ነገር አሁን አዳዲስ ጀማሪ ሙዚቀኞች መንትን የማይሉት ነገር ነው፣ ሊያስቡት የማይችሉት ነገር ነው። ማሪቱ ልቃኛ

አራቱም እጅግ በጣም ፈታኝ ወዳዳሪዎች ነበሩ። ስለዚህ መለየት የማይቻልበት ደረጃ ስለሆነ ነው እንጂ በሌላ ጊዜ ቢሆን ኤፍሬምም አንደኛ ይወጣል ብዬ የሚለው ልጅ ነበረ ማለት ነው። ኤፍሬም በጣም ልገልጸው አልችልም። ምስሉ የአራቱም በጣም በጣም ሰርተዋል። ኤፍሬም በጣም የሚገርም ልጅ ነው። ጥሩ አቅም ያለው ልጅ ነው። የተሰጠውን ነገር ቶሎ ማድረግ የሚችል ልጅ ነው ኤፍሬም፣ እና በጣም የሚገርም አቀራረብ ነበር ያቀራረቡ። ያው እንግዲህ በእለቱ ደግሞ የሚሰጠው ዳኝነት አለ። ዳኝነቱም ሆኖ መልካም ውጤት ነው የተሰጠው። አሪፍ ነው። ከዚህ በላይ ጠብቄ የነበረ እውነት ለመናገር እንደኔ እና የተሻለ ውጤት ቢያገኝ ደስ ይለኝ ነበረ

ጎበዝ ልጅ ናት። በጣም ጎበዝ እየሩስ በጣም የምትገርመኝ ልጅ የሚገርም ቃና ያላት በጣም እኔ በበኩሌ በጣም የምወዳት ሴት ድምፃዊያት ናች። አራት መለየት ያቅታል ያልኩት ለዚህ ነው። የእሷ በጣም ያምር ነበር ወር ከለሯ አያያዟ በጣም በጣም ወድላት አለሁ። ኮንፊደንሷ ያው ብቸኛም ሴት መሆኗ በቃ አለ አይደለ ልይት ያለ ውበት ሰጥቶታለሁ። ውድድሩ ደስ የሚል አቀራረብ ነበር ለህዝቡ። በጣም አሪፍ ነበረ ዳኝነታቸውም ያው ከመጀመሪያ ጀምረው እየኮተኮቱ ነው እዚህ ያደረሷቸው እንደ አባት እየመከሩ በደንብ እዚህ ያደርሷቸዋል የሚገርም ነበር አስተያየታቸውም ደስ የሚል ነበር በየሳምንቱ ያው አንዳንድ ዳኛ ይመጣል ሌሎችም የዛለትም አርቲስት ቀመር ነበረ በጣም ጥሩ አስተያየት እየሰጠ ነበረ እንደውም ተደሞ ሁሉ በጣም በሚገርም ሁኔታ ነበር የነበረው ዳኞቹም ጎበዞች ናቸው። እዛ ጋር ያሉት ዳኞች የቆዩ ናቸው፣ የስራ ልምድ ያላቸው ናቸው። ዳኝነቱ ቆንጆ ነው በጣም ከዚህ በፊትም ልጆች እየተማሩበት የመጡት ብዙ ነገሮችን እንዲያስታክሉ ከዳኞች ነው እና ብዙ አስተያየቶች የሚመጡት የዳኞች አስተያየት ሞር ልጆችን አሳድጓቸዋል። ይሄም ደግሞ ለውጣቸው ይታያል። ከዙር ጀምሮ እስከ አሸናፊዎች አሸናፊ ድረስ የመጡበት ለውጣቸው ይታያል እና የዳኞች አስተያየት ለልጆች ገንቢ ነው ገንብቷቸዋልም ብዬ አስባለሁ። ለመጪውም ትውልድ የሚጠቅም ዳኝነት ብዙ አለ። አሁን ቁጭ ብሎ ከቤቱ የሚከታተል ከቤቱ ቁጭ ብሎ በእነሱ ዳኝነት እየተመራ መሄድ ነጥብ አሰጣጡ የዳኞቹ እንዳስቸገራቸው እናውቃለን፣ ግን ለሚገባው ነው የሰጡት። ዛይን ሌላ ሌብል ነው። እኔ ዛይን በጣም የሚገርም ባንድ ነው ሮሯ ባንድ ነው ብዬ ነው የማስበው ጋሽ ማሙድ እነዚህ ልጆች ፊት መጥቶ የነሱ በደስታቸው ቀን መጦ በመታደሙ በጣም የሚገርም ደስታ የሚገርም እለት ነበረ። እና በጣም እኔ የሚበረታታ ነገር ነው። ትላልቆችን በህይወት እያሉ ለእነሱ ክብር ወደፊት አምጦ እንደዚህ አይነት ነገሮች ቢደረጉ ሞር የተሻለ ነው ብዬ አስባለሁ። ከጋሽ ማህሙድ ፊት መዝፈን ማለት በጣም ትልቅ ነገር ነው። እና በጣም እድለኛ ናቸው። ጋሽ ማህሙድ የሚገባው ነው። የትዝታው ንጉስ እንለዋለን። ይህ ነው። እድሜ ከጤና ጋር ይስጣቸው። በየሳምንቱ አንዳንድ ዳኛ ይመጣል ሌሎችም የዛ እለትም አርቲስት ቀመር ነበረ። በጣም ጥሩ አስተያየት እየሰጠ ነበረ። እንዳውም ተደሞ ሁሉ በጣም በሚገርም ሁኔታ ነበር የነበረው። የነፃነት አርማ አፍሪካ ከፍታ ለውድድር ብቻ አይደለም መቅረብ፣ የራስን ፐርፎርማንስ ማውጣት። እዚጋ ተወዳድሬበት የመጣሁት ነባር ዘፋኝ አለ አይደለ የሱን ስም ማስጠራ ሳይሆን የራሴን ደግሞ የራሴ ኦን የሆኑ እኔን ልክ እንደዛ እንደነባሩ ሰው በእሱ ታውቄ እንደመጣሁት የዛን ሰው ስም ሳይሆን የራሴንም ስም ድጋሚ ማስ ለህብረተሰቡ መቅረጽ መቻል አለብኝ። ጥሩ መነሻ አርጎላቸዋል ፋና። ጥሩ ታይተዋል፣ ብዙ ሰው አውቋቸዋል። ከዚህ በኋላ የራሳቸውን ስራ እንዲሰሩ ነው የምመክረው ነኝ ባል በህም ሊሆን ይችላል። በሲንግል ብቻ መልካም ስራ ይዘው እንዲመጡ መኝላቸዋሉ። አያሳይቶና ላኩርቶና ስላሳዩንም ከዚህ በኋላ ያለውንም በደንብ እንደሚያሳዩን ተስፋ እናደርጋለን። ለሁሉም ለአራቱም ድምፃውያኖች መልካም ምኞቴን እመኛለሁ። እርግጠኛም ነኝ ደግሞ በራሳቸው ስራ መጥተው እንደሚያስደስቱን እኮራባቸዋለሁ።